አቅርቦትና ፍላጎት ላይ ያለመጣጣም ችግር አለ። አሁን ላይ ወደ ውጭ ሀገር የሚላኩ ቴስቶች አሁን አሁንም በጣም ከፍተኛ ናቸው። መቶ ሰው የሚፈልገውና አስር ሰው የሚፈልገው ምርመራ በኩል ለማቅረብ መጣር ተገቢ ነው ብዬ አላስብም። መቶ ሰው የሚፈልገውን ቅድሚያ መስጠት ለጥራት ብቻ የራሱን ቲም አዋቅረናል ማለት ነው። ኳሊቲ ቲም የሚባል ቲም አለን። ህክምና በተፈጥሮ በጋራ የሚሰራ ስራ ነው። ቶሎ ዲያግኖስ ማድረግ ማለት ብዙ ወጪ ሳያወጣ ቶሎ በሽታው ይታወቃል፣ ብዙም ሳይንገላትና የተለየ ነገር ችግር ሳያጋጥሞ ቶሎ ህክምናውን ያገኛል። የመፈወስና የመዳን ፕሮባቢሊቲ በጣም ከፍተኛ ይሆናል። በዘመናዊ የህክምና አገልግሎት አሰጣጥ ሂደት የምርመራ አገልግሎት ወሳኝ ድርሻ አለው። የጤና ምርመራ የህብረተሰቡን ጤና ለመጠበቅ የበሽታ መንስኤዎችን ለማወቅና ትክክለኛውን የህክምና ምላሽ ለመስጠት ውሳኔ ላይ ለመድረስ የሚያስችል መሰረታዊና ወሳኝ የሙያ ዘርፍ ነው። በተለይም ውስብስብ የጤና ችግሮችን በአጭር ጊዜ ለይቶ መፍትሄ በመስጠት ለጤና ስርዓቱ የጀርባ አጥንት በመሆን የህክምና ውጤታማነትን ለማረጋገጥ ያስችላል። ህክምና ቤዝ የሚያደርግበት ወይም ደግሞ መሰረት የሚያደርግበት ዋናው ነገር ችግርን ማወቅ ነው። ችግሩን ስናቅ ማከም የምንችለው። ስለዚህ ችግርን ለማወቅ የመጀመሪያ የሚደረጉት ነገሮች ምርመራዎች ናቸው። ቀለል ካሉ ሮቲን ከሚባሉ ምርመራዎች ከፍ እስካሉ የሆርሞን ምርመራዎች፣ የቫይታሚን ምርመራዎች፣ የተለያዩ የካንሰር ህክምና አመላካች ምርመራዎች፣ የኩላሊት የስራ ሁኔታ፣ የጉበት የስራ ሁኔታ የተለያዩ አይነት የሆርሞን ምርመራዎች በላቦራቶሪያችን ይሰጣል እና ይሄ ብዙ ታካሚዎችን ወደ ውጭ ከመሄድ ከብዙ ወጪ የሚያድን የምርመራ አገልግሎት ነው። ታካሚ የሚናገረው ሰውነት ላይ መርምረን የምናገኛቸው ነገሮች የተወሰነን ያህል እውቀት ይሰጡናል። ከዛ ዲፍረንሻል ዲያግኖስ ሁላ ብለን እንጠራለን። በቃ እነዚህ በሽታዎች እነዚህ እነዚህ ሊሆኑ ይችላሉ ብለን አንድ ሶስት አራት አምስት ምናም ብለን ልንጠራ እንችላለን። ከዛ ውስጥ ግን የትኛው ሊሆን ይችላል የምለው በዚህ ነው የምናውቀው ማለት ወይ ሲቲ በማስነሳት ወይ ኤምአርአይ በማስነሳት ወይ ራጅ ሊሆን ይችላል ወይ አልትራሳውንድ ሊሆን ይችላል ወይ ላብራቶሪ ሊሆን ይችላል። ስለዚህ እነዚህ ምርመራዎች በትክክል ወደ በሽታ የሚያቀርቡን የሰውየውን በሽታ ወይም የእሷን በሽታ እንድናውቅ የሚያገለግል ዘዴ ነው ማለት እንችላለን። በኢትዮጵያ የጤና ምርመራ አገልግሎቶችን ዓለም የደረሰበትን ዘመናዊ የምርመራ መሳሪያዎችን በመጠቀም የተገልጋዮችን እርካታ ለማሻሻል ልዩ ትኩረት የተሰጠው ጉዳይ ሆኗል። በየደረጃው በሚገኙ የጤና ተቋማት በተለይም በመንግስት በግልና በሕዝብ የጤና ተቋማት ልዩ ልዩ ምርመራዎች እየተሰጡ ሲሆን ዘርፉን በማዘመንም ዘላቂ የልማት ግቦችን ለማሳካት በትኩረት እየተሰራ ይገኛል። የጤና ፖሊሲውን ብንወስድ እንደዚሁም የመካከለኛው ዘመን እቅድን ብንወስድ እንደዚሁም እንደ ሜዲካል ሰርቪስ የተቀመጡ እቅዶችን የአሰራር ስርዓቶችን ስናይ እዚህ ላይ መሰራት እንዳለበት በግልጽ ተመላክተዋል። ስለዚህ የህክምና አገልግሎት ጥራቱን ማሻሻል ከተፈለገ እንግዲህ ምናልባት የዓለም ጤና ድርጅትም በግልጽ እንደሚያስቀምጠው የእነዚህ የምርመራ አገልግሎት ጥራታቸውን የጠበቁ መሆን፣ እንደዚሁም የነዚህ አገልግሎቶች ተደራሽ መሆን ነው። ታካሚዎች ከሁሉም የሀገራችን አቅጣጫ እዚህ ሀገር ውጭ ብቻ ሳይሆን ከአካባቢ ካሉ ሀገሮችም ድረስ ህክምና ፍለጋ የሚመጡበት ሁኔታ ነው ያለው እና አሁን ባለን መረጃ ከፍ ዝቅ እያለን ቢሆን ከ800 ሺህ እስከ 1 ሚሊዮን የሚሆን ሰው በተመላላሽ እየወጣ እየገባ እየተኛ በተለያዩ ሁኔታዎች የሚታከምበት ሆስፒታል ነው። ልክ በዛው መጠን የታካሚው የምርመራ ፍላጎት አድቫንስድ የሆኑ ምርመራዎችን የመፈለግ ፍላጎትን በጣም እየጨመረ ነው የመጣው። ፍሎሳይቶሜትሪ የሚባለው ቴስት ነው የደም ካንሰር ያለባቸው በተለይ ሉኪሚያ፣ ሊንፎማዎችም የሚባሉ አሉ። ስቲል የደም ካንሰር ነው። እነሱን ስፔሲፊክ በሆነ ሁኔታ ዳያግኖስ ለማድረግ ነው። ስለዚህ በጣም ቻሌንጂንግ ለሆኑ በሌላ መንገድ ዳያግኖሲስ መደረግ ያቃታቸውን ኬሎች እስክሪን እያደረግን ለተመረጡ ኬዞች ነው እነዚህን ነገሮች የምናደርገው። በኒውክለር ሜዲሲን ክፍል ውስጥ የተለያዩ ምርመራዎች ይሰጣሉ። እነዚህ ምርመራዎች የሚሰጡት ጨረር አፍላቂ መድኃኒት በመጠቀም ነው። ግን ኒውክለር ሜዲሲን የሰውነት የአሰራር ሂደትን ወይም ፊዚዮሎጂካል ምርመራ ነው የምናካሄደው እዚህ ማለት ነው። የጤና ምርመራ አገልግሎቶች በጤና አገልግሎት አሰጣጥ ውስጥ የሁማንን የጤና ችግር አውቆ ተገቢውን መድኃኒት አግኝተው ከህመም ስቃያቸው እፎይታ እንዲያገኙ በማድረግ ሂደት የማይቀሩ ወሳኝ ተግባራቶች ናቸው። በሀገራችን አዳዲስ ቴክኖሎጂዎችን ለመጠቀም በየደረጃው የሚገኙ ባለሙያዎችን አቅም ለመገንባት ትክክለኛ ወቅቱን የጠበቀና ጥራት ያለው ምርመራ እንዲሰጥ ለማድረግ በርካታ ስራዎች እየተከናወኑ ይገኛሉ ትክክለኛ የሆነ ተአማኝነት ያለው ምርምራን ለማረጋገጥ ላራቶሪያችን በኳሊቲ ማኔጅመንት ሲስተም በአይስኦ 1589 በሄማቶሎጂ፣ በክሊኒካል ኬሚስትሪ፣ በሞለኪላር ባዮሎጂ እና በማይክሮባዮሎጂ ሁሉንም ቴስቶች አክሬዲት ያስደረገ ላራቶሪ ነው ማለት ነውው። ይህ እን ግዲህ የመጀመሪያው ከኢትዮጵያ የመጀመሪያው ላብራቶሪ ያደርገዋል እና በዚህ ሂደት ውስጥ እንግዲህ የሰራተኛው የዶክመንት አያያዝ እንደገናም ደግሞ የኢንቫይሮንሜንቱ የኢኪፕመንቱ ኮምፒተንሲዎች ትክክለኛነት ይረጋግጣል ማለት ነው። የተለያዩ ኤስኦፒዎች አሉን። ቲሹ ሳምፕል ሲወሰድ አንስቶ ፕሮሰስ ሲደረግ ከዛ በኋላ ማይክሮስኮፕ ላይ ምርመራው ሲካሄድ እና ፋይናሊም ተፈርሞ እስኪወጣ ድረስ ያንን ፕሮቶኮል ጠበቀን ነው የምንሄደው። ከዛ ውጭ ናሙና የሚወሰደው አብዛኛው በፓቶሎጂስት ነው። ሌላ ደግሞ ስታፎች አሉ፣ ጀነራል ፕራክቲሽኖች አሉ፣ ጠቅላላ ሐኪሞች እንዲሁም ደግሞ ላቦራቶሪ ቴክኖሎጂስቶች አሉ። የእነሱን ኃላፊነት በደንብ ተቀምጧል። ከዚህ በፊት ከኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ጋር ተባብረን ያው አጫጭር ስልጠናዎችን እናካሄዳለን። ያው አፕዴት እንደሆነው ያው አንደኛው የሪፖርት ኳሊቲ ኳሊቲ እንዲሆን የሚያደርገው የሰው ኃይል ስለሆነ አጫጭር ስልጠናዎች እናካሄዳለን። ያው መሳሪያዎቹም ኳሊቲ መሆናቸውን አረጋግጠን ነው ወደ ምርመራ የምንሄደው ማለት ነው፣ በዚህ መልኩ ማለት ነው። ሌላው ያው ተማሪዎች አሉን። ተማሪዎች ሪፖርት ያደረጉትን ቀጥታ ሳይሆን የምንልከው ኮንሰልታንት ኒውክሌር ሜዲስን ሐኪሞች አሉ። እነሱ አፕሩቭድ አድርገው ነው ሪፖርቱ የሚላከው። ለእኛ ዋናነት ኳሊቲ ላይ ፎከስ ሆነንም እንድንሰራም የሚያደርገንም ነገር ምንድን ነው? የሰው ልጅ ላይ ነው እየሰራን ያለ ነው እና ኳሊቲን ያልጠበቀ ውጤት አወጣን ማለት ሎዝ የምናደርገው የሰው ልጅ ነው። ስለዚህ እኛ በተቻለን አቅም ፔሸንትም ኮንፊደንስ ኖሮት እንዲያሰራም የምንሰጠው ምርመራም ስታንዳርዱን የጠበቀ እንደሆነ ስለምናውቀው አክሬዲቴሽን ላይ ተሳትፈን ኦልሞስት ላለፉት ሰባት ዓመታት በአሰስመንት ስር ነው ያለ ነው። በአይሶ 1589 ኢንተርናሽናል በሆነ ጋይድ ላይ ተጨማሪ 12 ቴስቶችንም አክሬዲት አስደርገን አሁን ላይ 25 ቴስቶች ላይ ላቦራቶሪያችን አክሬዲት ሆኗል። ሰራን ብለን ትክክለኛ ነገር የምንኮራበትም እንደ ላብራቶሪም ትልቅ አድርሰናል ብለን የምናስበው የላብራቶሪ ኢንፎርሜሽን ሲስተማችን ነው። የላብራቶሪ ኢንፎርሜሽን ሲስተማችን ናሙና ከተቀዳበት ሪዛልት ወይም ደግሞ ውጤት እስኪወጣ ያለውን ሂደት እያንዳንዱ ትሬሰብል በሆነ ወይም ደግሞ ማን ኮሌክት እንዳደረገው ወይም ማን እንደቀዳው፣ ታካሚውን ማን ትራንስፖርት እንዳደረገው እዚህ ላቦራቶሪ ውስጥ ደግሞ ማን እንደተቀበለው እንደገናም ያንን ቴስት ማን እንደሰራው መጨረሻ ላይ ያንን ናሙና ሪሊዝ ያደረገው ወይም ደግሞ ወደ ሐኪም እንዲሄድ ያደረገው ማን ነው የሚለው ነው። የትምህርት ተቋም እንደመሆኑ መጠን ተማሪዎች አሉ። ስለዚህ ምን ይደረጋል? ሪፖርት ሲሰጥ መጀመሪያ ተማሪዎቹ እንዲያዩ ይደረጋል። ተማሪዎቹ ያዩና ከዛ ሲኒየር ደግሞ ሐኪም እንዲያረጋግጠው ይደረጋል። ይሄ ግን በተቻለ መጠን ተማሪ ጋ ሲኒየር ጋ እየተባለ ጊዜ እንዳይፈጅ የተቀመጠ የጊዜ ገደብ አለ። በተቻለ መጠን አንድ ውጤት በሶስት ቀን ውስጥ በተለይ ሲቲ ስካንና የማራይ ሲሆን ኢመርጀንሲ ካልሆነ ድንገተኛ ካልሆነ እነዚህ እንትኖች በሶስት ቀን ውስጥ እንዲወጡ የተቀመጠ እንትን አለ፣ ግዴታ አለ። የመንግስት የመንግሥትና የግሉ የጤናው ዘርፍም የተሻሻሉ የምርመራ አገልግሎቶችን ለማኅበረሰቡ ለማቅረብ በቅንጅት የመሥራት ፍላጎቱ ከጊዜ ወደ ጊዜ እያደገ መጥቷል። ይህ ትብብር የአገልግሎት ጥራትና ተደራሽነትን ለማሳደግ በእጅጉ ይረዳል። ሕክምና በተፈጥሮ በጋራ የሚሠራ ስራ ነው። ከሌሎች የመንግስት አቋሞችም መንግስት ሆስፒታሎችም ከግል ሆስፒታሎችም ጋር በብዙ ነገር ላይ በመተባበር የምንሰራበት ሁኔታ አለ። ለምሳሌ አሁን ኒኩላር ሜድስን ዙሪያ አንድ የተጀመረ የፕራይቬት ተቋም አለ፣ አብሮ ለመስራት፣ ለመደጋገፍ ታካሚዎች እዛ ችግር ሲኖር እዚህ መጥቶ የሚታዩበት፣ እኛም ጋር የሆነ ነገር እጥረት ሲኖር እነሱ ጋር የሚታዩበት ሁኔታዎች አሉ። አሁን ሁሉንም ነገር መንግስት እስከ መጨረሻው ተሸክሞ ይሄዳል የሚል እምነት ይላል። ሶ፣ ስለዚህ አንዱ የመንግስት ፖሊሲ የተወሰኑ ሰርቪሶቹን ከፕራይቬት ሴክተሮች ጋር ከግል ተቋማቶች ጋር አብሮ መስራት ነው። ከመቶ 25 ፐርሰንቱን ሼር መውሰድ ያለበት ፕራይቬት ሴክተር ነው የሚል እሳቤን ያለው ማለት ነው። ስለዚህ በጋራ የሚሰራ ይሆናል። ያኔ ፕራይቬቶቹ በደንብ ኦን እያደረጉ እየተጠናከሩ ሲሄዱ ከዛ በኋላ ደግሞ መንግስት አካባቢ ላይ የሚሰጡት በተለይ እንደዚህ አይነት ሰርቪሶች እየተሻሻሉ ይሄዳሉ። የሪኤጀንት መቆራረጥ፣ የማሽን መበላሸት፣ የማሽን ማጣት በዚህ ምክንያት ሰው የሚሰቃየውን ነገር እጅግ በጣም ትልቅ መፍትሄ ይሆናል ብዬ አስባለሁ። እንደ አገር የጤና ምርመራዎችን በማሻሻል የተገኙ ስኬቶች አበረታች ቢሆንም አሁንም በዘርፉ የሚስተዋሉ ችግሮች አሉ። ለአብነትም የምርመራ መሳሪያዎች፣ የበጀት፣ የባለሙያዎችና የሪኤጀንት እጥረት የሚጠቀሱ ተግዳሮቶች ናቸው። የአቅርቦት እጥረት አለ በጣም ለምሳሌ እኛ ጋር አድቫንስድ የሆኑ ትልልቅ ማሽኖች አሉ፣ ብዙ ሆስፒታሎችም ላይ አሉ። ባለሙያዎች እነዚህን አድቫንስድ የሆኑ ታካሚዎቻችን አሁን ላይ የሚፈልጉት አድቫንስድ የሆኑ ምርመራዎች አሉ። ያንን መስጠት የሚችሉ ማሽኖች እያሉ ያንን ሰርቪስ መስጠት የሚችሉ ባለሙያዎች እያሉ ግን በአቅርቦት ችግር ምክንያት የተ- የተሰናሰለ ልንል የምንችለው አይነት አቅርቦት ባለመኖሩ ምክንያት አድቫንስድ የሆኑ ምርመራዎችን ይቅርና አሁን ላይ ቤዚክ የምንላቸውን ታካሚዎቻችን የሚፈልጉትን መሰረታዊ የምንላቸውን ምርመራዎች ራሱ ለመስጠት በጣም እየተቸገርን ያለን ትልቁ ቻሌንጃችን ኢንፍራስትራክቸር ነው። በአብዛኞቹ ማሽኖቻችን ሳምፕል ፕሮሰስ የምናረግባቸው በጣም ያረጁ ናቸው። አንዳንዶቹ በየጊዜው እየተበላሹ ለመሰራትም የሚያስቸግሩ ናቸው። ከዛ እንደዚህ አንዳንድ ጊዜ ደግሞ ስቶር የማድረጊያም ቦታ ለተለያዩ ብሎኮች የምናስቀምጥባቸውን ቦታ እናጣለን። ከዛ በተጨማሪ ደግሞ ሳምፕል ፕሮሰስ በምናደርግበት ጊዜ በየጊዜው አላቂ የሚባሉ እቃዎች አሉ፣ ለእንደ ካሴት ስላይድ፣ እንዲሁም ደግሞ ኬሚካሎች ለፕሮሰሲንግ የምንጠቀምባቸው ኬሚካሎች እና እነሱ ወቅታዊ በሆነ ጊዜ አይገዙልንም ወይም አይቀርቡልንም። ያለን አንድ ክፍል ነው። ይሄ እንዲስፋፋልን እንፈልጋለን። ማስጀመር የምንፈልጋቸው የምርመራ አይነቶች አሉ። እንደ ባዮፕሲ፣ ፓፕ ስሚር፣ ቦማሮ አስፕሬሽን ባዮፕሲ የሚባለው እነሱን ማስጀመር እንፈልጋለን። የመንግስት የግዢ ሲስተሙ ትንሽ ቻሌንጂንግ ነው። ለምን አዘን ኃላፊው እስኪፈርመው አፕሩቭ እስኪያደርገው ድረስ፣ ግዢ ክፍል ሄዶ ፕሮሰስ እስኪሆን ድረስ እዚህ ጋር ያለው የላብራቶሪ መቆራረጥ ይገጥመናል ማለት ነው። አንድ ሊናክ አክሰለሬተር ማሽን አለን። ይሄ ጨረር የሚሰጠው ማሽን አንድ ነው። በጣም ከፍተኛ ቁጥር ያለው ታካሚ ከየቦታው ወደዚህ የሚላክበት ሁኔታ አለ። ያንን ማከም እንድንችል አንድ ብቻ በቂ አይደለም፣ ሁለት ቢሆን። አሁን በዚህ ሰሞን የተወሰነ እክል ገጥሞት ቆሞ ካንሰር ህክምና ለመስጠት የተቸገርንበት ሁኔታ ነበር። ኤክስሬ ያለችን ማሽን አንድ ማሽን ናት። ሌላው ደግሞ ምን የለንም መሰላችሁ? ከኤክስሬ ጋም ከሌሎቹም ጋር በተያያዘ ይሄ ሰርቪስ አግሪመንት ለምሳሌ፣ ማሽን ሲበላሽ ወዲያው መጥቶ ያንን ማሽን የሚጠግንልን አካል የለም። የምርመራ ዘርፉን የበለጠ ለማጠናከርና ለጋራ ችግር የጋራ መፍትሄ ለመስጠት በብሔራዊ ደረጃ የምርመራ ስትራቴጂ ተዘጋጅቷል። ይህ ስትራቴጂ ተጠናቆ ወደ ሙሉ ትግበራ ሲገባ የምርመራ ዘርፉ ቀልጣፋ፣ ትክክለኛ፣ ወቅታዊ፣ ጥራት ያለውና ተደራሽ እንዲሆን በማድረግ የተገልጋዩን ማህበረሰብ እንግልት በማስቀረትና ላልተገባ ወጪ እንዳይጋለጥ በማድረግ መፍትሄ ይሆናል ተብሎ ይጠበቃል። ብሔራዊ የምርምር እና የምርመራ ሂደት ዲያግኖስቲክ ሰርቪስስ ተብሎ በጤና ሚኒስቴር የተወሰደው ኢኒሽቲቭ በጣም አስፈላጊና ወቅታዊ ጉዳይ ነው። አሁን እዚህ ሆስፒታል፣ ሌሎችም ሆስፒታሎች ዘንድ በጋራ የሚገጥሙን የጋራ ተግዳሮቶች አሉ። ሲቲ ስካን በብዙ ሚሊዮኖች ይገዛል፣ ኤምአርአይ ይገዛል፣ የተለያዩ ማሽኖች ይገዛሉ፣ የተለያዩ ምርመራዎች ይኖራሉ። ያንን ተቋማት በሙሉ አቅም መጠቀም እንዲችሉ አንዱ ጋር ያለው ሌላኛው በስምምነት በመግባባት በጋራ መጠቀም እንዲችል እንደዚህ አይነት ኢኒሽቲፎች እጅግ በጣም ጠቃሚ ናቸው። ከአዲስ አበባ ውጭ ያሉ ወደ ክፍለ ሀገር ብትሄድ ለምርመራ በማጣት ብቻ ሪፈር የሚባሉ ታካሚዎች ይኖሩናል። ስለዚህ በሀብ ሀብ ተደርጎ በደንብ እያጠናከሩ ሲኬድ በቅርበት የሚያስፈልጉ የላቦራቶሪ እና ሌሎች ምርመራዎችን የማገኘት እድሉ በጣም ከፍ እያለ ይሄዳል። ይሄ የአቅርቦት ሰንሰለቱን ከማሻሻል አንጻር፣ እንደዚሁም ጥራቱን ከማሻሻል አንፃር፣ የመረጃ ስርዓትን ከማሻሻል አንፃር፣ እንደዚሁም የአመራር ስርዓቱን ይሄ ዲያግኖስቲክ የምርመራ ክፍል ራሱን የቻለ ትልቅ የሆነ የአመራር ጥበብ የሚፈልግ ነው። እሱን ከማሻሻል አንጻር ይሄ ስትራቴጂ እንግዲህ እንደ መነሻ እንደ ስፕሪንግ ቦርድ ሆኖ እንደሚያገለግል ነው ታሳቢ ተደርጎ የተሰራው። እንደ ሀገር የቱ ጋን ያለ ነው? ወደየትስ መሄድ ያስፈልጋል? ያንን ስናደርግ ደግሞ ማን ምን ይጠበቅበታል? ለምሳሌ ጤና ሚኒስቴር ምን ይስራ? ኤጀንሲዎቹ ምን ይስሩ? ክልሎቹ ምን ይስሩ? ሆስፒታሎቹ ምን ላይ ይሳተፉ? ሌሎቹም አሁን ፕራይቬት ላይ ያሉት የግል ምን ላይ ይግቡ የሚለውን ነገር በደንብ የሚያመላክትና የበለጠ በተለይ ይሄ ዲያግኖስቲክ ሰርቪሱን የሚያሻሽል ስትራቴጂ ነው። ትክክለኛ ምርመራ የህክምና መሰረት ነው። በመሆኑም በገጠርና በከተማ ለሚኖሩ ዜጎች የህክምና ምርመራን ተደራሽ በማድረግ ተጠቃሚነታቸውን ማረጋገጥ ያስፈልጋል። ለዚህ ደግሞ ሁሉም ባለድርሻ አካላት በፋይናንስ፣ በግብአት፣ በቴክኖሎጂ፣ በሰው ኃይልና በአቅም ግንባታ ድጋፍ በማድረግ የምርመራ አገልግሎቱን ለማዘመን በቅንጅት ሊሰሩ ይገባል።